ሰላም፣ በዛሬው ቪዲዮ ኮሌጅ ገብተን ዲግሪ ለመማር ምን ያክል ውጤት ነው የሚያስፈልገን? ኮሌጅ ገብተን ዲፕሎማ ለመማር ምን ያክል ውጤት ነው የሚያስፈልገን? የግል ኮሌጆችስ ምን ያክል ውጤት ነው የሚጠይቁት የሚለውን በዛሬው ቪዲዮ አብረን አንድ በአንድ እንመለከታለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ይቆዩ። ለማታቁኝ ፈይሰል እባላለሁ። በዚህ ዩቲዩብ ቻናል ቁም ነገር እና ትምህርታዊ ቪዲዮዎች የሚለቀቁበት ቻናል ነው። ለሌሎች ይጠቅማል ካላችሁ ደግሞ ቪዲዮን ሼር አድርጉላችሁ ማለት ነው። ቀጥታ ወደ ዛሬው ርዕሳችን እንገባለን። አብዛኞቻችሁ ኮሌጅ ገብተን ዲግሪ ለመማር ምን ያክል ውጤት ያስፈልገናል ብላችሁ በሌሎች ቪዲዮዎች ላይ ኮሜንት እየጠየቃችሁኝ ነበር። የግል ኮሌጆችስ ምን ያክል ውጤት ነው የሚጠይቁት የሚለውን በዛሬው ቪዲዮ አንድ በአንድ እነግራችኋለሁ ማለት ነው። ኮሌጅ ላይ ዲግሪን ለመማር የሚያስፈልጋችሁ ስቴፕ ባይ ስቴፕ ነው የምትሄዱት። እንደገና የሚያስፈልገው ውጤት ደግሞ ስንት ነው? ኮሌጅ ላይ ዲግሪን ለመማር ስንት ውጤት ነው የሚያስፈልገው? ዲፕሎማስ ለመማር ስንት ውጤት ነው የሚያስፈልገው የሚለውን በዚህ ቪዲዮ ላይ በደንብ አብራርቼ አስቀምጬላችኋለሁ ማለት ነው። ኮሌጅ ገብታችሁ የፈለጋችሁትን ዲፓርትመንት ከመረጣችሁ በኋላ የሚያስፈልገው ነገር ምንድነው? ሌቭሎች ነው የምትማሩት። በሌቭል ደረጃ ነው የምትማሩት ማለት ነው፣ ኮሌጅ ላይ ስልጠናውን የምትወስዱት። ይህም ማለት ኮሌጅ ላይ ሌቭል ዋን አለ፣ ሌቭል ቱ፣ ሌቭል ስሪ፣ ሌቭል ፎር። እናንተ የመረጣችሁት ፊልድ ሙያውን ብቻ ወስዳችሁ ለመውጣት ሌቭል ዋን እና ሌቭል ቱ ነው ማለት ነው። ሌቭል ስሪ እና ሌቭል ፎር ደግሞ ዲፕሎማን ይዛችሁ ለመውጣት የሚያስፈልገው ዲፕሎማን ለመማር ኮሌጅ ገብታችሁ ሌቨል ስሪ እና ሌቨል ፎርን መጨረስ ያስፈልጋል ማለት ነው። ሌቨል ስሪ እና ሌቨል ፎርን ለመማር ደግሞ የትምህርት ነጥብ ያስፈልገዋል። እሱን በዚህ ቪዲዮ ላይ አስቀምጬላችኋለሁ። እሱን ቪዲዮ ማየታችሁን እንዳትረሱ። ሌላ ደግሞ ሌቨል ፋይፍ እና ሌቨል ሲክስ የሚባል አለ ኮሌጅ ላይ ማለት ነው። ሌቨል ፋይፍ ምንድን ነው? ከዲፕሎማ አንድ እስቴፕ ከፍ ያለ አድቫንስድ ዲፕሎማ ይባላል። ሌቨል ሲክስ ደግሞ ዲግሪ ነው ማለት ነው። ከሌቭል ከዲግሪ አንድ ደረጃ ዝቅ ያለ ከዲፕሎማ ደግሞ አንድ ደረጃ ከፍ ያለ አድቫንስድ ዲፕሎማ ይባላል። ከዲግሪ ለመማር ደግሞ ሌቭል ፋይፍን ከጨረሳችሁ በኋላ ሌቭል ሲክስን ትማሩና ዲግሪ ይዛላችሁ ማለት ነው። የመንግስት ኮሌጅ ለመማር እነዚህን ስቴፖችን ማለት ያስፈልጋል ማለት ነው። ሌቭል ዋን፣ ሌቭል ቱ የሙያ ነው። ሌቭል ስሪ፣ ሌቭል ፎር የዲፕሎማን ለመያዝ ነው። ሌቭል ፋይፍ እና ሌቭል ሲክስ ዲግሪን ለመያዝ ነው ማለት ነው። ከዛም በኋላ ሌቭል ሰቨን፣ ሌቭል ኤት አለ። እስከ ማስተርስ ድረስ እስከ ፒኤችዲ እስከ ዶክትሬት ድረስ መማር ትችላላችሁ። ነገር ግን አሁን ለእናንተ የሚያስፈልጋችሁ ኮሌጅ ላይ ዲግሪን ለመማር የፈለጋችሁ ዲፕሎማን ለመማር የፈለጋችሁ አብዛኞቻችሁ እናንተ ስለሆናችሁ ምንድን ነው የሚያስፈልገው? ሌቭል ፋይቭ እና ሌቭል ሲክስን ለመማር ምንድን የሚያስፈልጋችሁ ውጤት ባለፈው ቪዲዮ ላይ አስቀምጬላችኋለሁ። እስከ ሌቭል ፋይቭ የሚያስፈልገውን ውጤት ካሟላችሁ እንደገና ከሌቭል ዋን ጀምራችሁ ከተማራችሁ ሌቭል ፎር ላይ የሲዩሲ ፈተና አለ። እሱን ስታልፉ ወደ ሌቭል ፋይቭ መግማር ትችላላችሁ ማለት ነው። ስለዚህ ሌቭል ፎርን የሲዩሲ ፈተና በደንብ ወጥራችሁ ሰርታችሁ እሱን አልፋችሁ ሌቭል ፋይቭን አድቫንስ ዲፕሎማን መማር ትችላላችሁ። አድቫንስ ዲፕሎማን ካለፋችሁ በኋላ ደግሞ ሌቭል ሲክስን ትማራላችሁ ሌቭል ሲክስ በጣም አጭር ኮርስ ነው የትንሽ በትንሽ ጊዜ የምትጨርሱት ነው ስለዚህ በዛ ከተባለ ስንት ጊዜ ይጨርሳል ማለት ነው ሌቭል ስሪ እስከ ሌቭል ፎር ድረስ ለመማር ስንት ያስፈልጋል ቢያንስ ሁለት ዓመት በትንሹ እኔ ኮሌጅ ገብቼ ዲፕሎማን ለመያዝ ስንት ዓመት ጨርሶብኛል? ሁለት ዓመት ጨርሶብኛል ማለት ነው። በእኔ ዲፓርትመንት፣ በየዲፓርትመንቱ ሊለያይ ይችላል። ነገር ግን እኔ በሁለት ዓመት ጨርሻ ጨርሼ አሁን ኮንግራ እየጠበኩ ነው ማለት ነው። ስለዚህ እናንተም በየቦታው ያለ ኮሌጆች የማስተማር ሂደታቸው ሊለያይ ይችላል። አንዱ ቶሎ ሊጨርስ ይችላል። ሌላኛው ኮሌጅ ደግሞ የሆነ ሊዘገይ ይችላል። ስለዚህ በየኮሌጆቹ በየመምህራኖቹ ፍጥነት ነው። ይህም ኮሌጅ ላይ በሁለት ዓመት ዲፕሎማን ጨርሳችሁ መውጣት ትችላላችሁ። በዛ ከተባለ ደግሞ ዲፕሎማን መያዝ ሶስት ዓመት ነው። ሶስት ዓመት በጣም እየበዛ እንደፈለጋችሁ እየተማራችሁ ሶስት ዓመት ይወስዳል ማለት ነው። ከዛ በላይ ዲፕሎማ ለመያዝ አይጨርስባችሁም የትኛውን ዲፓርትመንት። ስለዚህ ዲፕሎማ ለመያዝ ሁለት ዓመት አማካይ ሶስት ዓመት ብንሰጠው፣ ሌላ ደግሞ ዲግሪን ለመያዝ አንድ ዓመት ነው የሚጨርስባችሁ። ዲግሪን ለመያዝ አንድ ዓመት እንዴት ነው አንድ ዓመት የሚጨርስብን? አራት እስከ ሌቭል ፎር ተምራችኋል ዲፕሎማ ጨረሳችኋል። እዛው እንደገና ሳታቋርጡ ደግሞ ሲዮሲን ካለፋችሁ ምን ትማራላችሁ? አድቫንስ ዲፕሎማ ሌቭል ፋይፍን እዛው ትቀጥላላችሁ። ተማሪው ሳይበታተን በፊት ማለት ነው። ከዛም በኋላ አድቫንስ ዲፕሎማ ከተማራችሁ ኤግዚት ኤግዛም የለውም። አድቫንስ ዲፕሎማ መጨረሻ። ከአድቫንስ ዲፕሎማ በላይ አልማርም ካላችሁ ሲዮሲ ፈተና ልትፈተኑ ትችላላችሁ፣ ነገር ግን ሌቭል ሲክስን ተምራችሁ አንድ ላይ በአንድ ዓመት ውስጥ እ ሌቭል ፋይቭ እና ሌቭል ሲክስን አንድ ላይ ጨርሳችሁ መማር ትችላላችሁ። ዲግሪን ለመያዝ ምንም አይነት ሌላ የሚያስፈልገው ውጤት የለም። በባለፈው ቪዲዮ ባስቀመጥኩት እሱን በደንብ ካያችሁ የሚያስፈልገው ማስፈርት እሱ ብቻ ነው። ሌላ የሚያስፈልገው ማስፈርት የለም። ስለዚህ ሌላ ደግሞ አብዛኞቻችሁ እየጠየቃችሁኝ የነበረው የግል ኮሌጅ መግቢያ ስንት ነው ውጤቱ የሚያስፈልገው የሚለው ነው። የግል ኮሌጆች በየቦታው ይለያያሉ የመግቢያ ነጥባቸው። አብዛኛው ኮሌጆች ደግሞ አዲስ አበባ ነው የሚገኙት። አዲስ አበባ ላይ ብዙ የግል ኮሌጆች አሉ። እዛ ነው የሚገኙት አብዛኞቻቸው። የግል ኮሌጆች የት ይገኛሉ የሚለውን በዚህ የቴሌግራም ቻናሌ ላይ አስቀምጥላችኋለሁ ማለት ነው። እሱን ጆይን በማድረግ ግል ኮሌጆችን እዛ በፒዲፍ መልክ አስቀምጥላችኋለሁ ማለት ነው። ስለዚህ የሚያስፈልገው ዲግሪ ለመማር ይህ ነው። የግል ኮሌጆች በየኮሌጆች ስትሄዱ የተለያየ ውጤት ሊጠይቁ ይችላሉ። ስለዚህ በኮሌጆቹ ሁኔታ ነው የሚወሰነው። ስለዚህ የሚያስፈልጋችሁ እናንተ ባለፈው ቪዲዮ ያለውን ነጥብ ካሟላችሁ የግን ኮሌጆችንም ይሄ በአካል ሄዳችሁ ብትጠይቋቸው የተሻለ ነው። ዲግሪን ለመማር የሚያስፈልጋችሁ ነገር ይሄ ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ላይክ በማድረግ እኔንም አበረታቱኝ። ሌላ ደግሞ ያልገባችሁ ጥያቄ ካለ ኮሌጅ ላይ ምንም አይነት ያልገባችሁ ግር ያላችሁ ነገር ካለ እኔን በዚህ የቴሌግራም ቻናሌ ላይ ገብታችሁ መጠየቅ ትችላላችሁ ማለት ነው። በቀጣይ ምን አይነት ቪዲዮ እንድሰራላችሁ ትፈልጋላችሁ? እንደዚህ አይነት አሪፍ አሪፍ የሆኑ መረጃዎችን እንዳደርሳችሁ እኔንም አበረታቱኝ። ጓደኞቻችሁ ይጠቅማል ካላችሁ የቪዲዮ ሼር አድርጉላቸው። በሌላ ቪዲዮ እስክንገናኝ ድረስ ቻው።